እነዚህ አካላቶች ሰላም እንፈልጋለን ብለው ወደ ሰላም ከተመለሱ ፈጅና ሐዳ ወደ ሷ ዘንብል ዘምብል ወተወከሉ አለ አላህ በአላህ ላይ ደግሞ ተመካላቸው ኢነሁ ሁወ ሰሚዑል ዐሊም አላህ ሱብሃነ ወተዓላ ሰሚም አዋቂም ጌታ ነዋል። አሁን ከዚህ በኋላ ያለው ነገር ነው የሚገርመው። ሶ ይሄንን እኛ ይሄን አንቀጽ ሃይማኖታችን ይህንን አንቀጽ ስለሚያስተምረን እስልምና የሰላም ሃይማኖት ነው ብለን የምንሰብከው

ያንን ሁሉ ሀብት ብትሰጥ ኖሮ ያንን ሁሉ ነገር ብትከፍል ሁላ እነዚህን አካላቶች ምእመናኖችን ልባቸውን አንድ ማድረግ አችልም። ወላኪነ ላሀ አለፈ በይነሁም፣ ነገር ግን አንዱ አምላክ አላህ ስብሓንሁ ወታዓላ ልቦቻቸውን ምን አድርጎታል? አስተሳስሮልሃል። ኢነሁ ይሄ አንዱ አምላክ እኮ አልዐዚዙ ልሐኪም ሀያል የሆነ ጥበበኛ ጌታ ነው። ታዕሊፍ ልኩሉ በእስልምና ትልቅ ቦታ አለው። አይገርማችሁ 379 ሰዎች እዚህ ጋር ቁጭ ብለን ተስማምተን እያወራን ነው። ይሄ የሕክማ ነው፣ ጥበብ ነው፣ ያላህ ጥበብ ነው። አንተዋወቅም፣ አንተዋወቅም። በድምፅ ከተሰማማን ወይ ስም አይተን ምናምን ሁላ ነው። ጾታ ሁላ መለየት እምንችል እኔ አንይ ስሚ አወከሪሁማ ነው ያቀርማንም ያቀርማ አወከሪ ስለመጣ

አላህ ሁሌ እንደዚህ አይነት የቁርአን አያዎች የሚመጡ ከሆነ እየተከታተላችሁ ሲኮንሱን፣ አሁንም የታሪኩን አስተዳደር ብያለሁ። በዚህ የታሪክ አስተዳደር ላይ የሚመጣ ከሆነ ቀስ በቀስ ከባድ ነገር ሊናገር ነው ማለት ነው። አላህ ከባድ ነገር እያጠነከረ ነው። አትመለከቱም? ሲያጠነክራቸው ነው ይክዱሃል። ከካድሁ በአላህ ተመካ። አንተን እንዲ አላህ እንድታሸንፍ ያደርጋል። ምእመናኖችም እንዲያግዙ ያደርጋል። ልቦቻቸውን ያጠነክርላቸዋል። አንተ በእነሱ መካከል እኩሌታ ማድረግ ማረጋችልም፣ ማስተሳሰር አችልም። አላህ ግን ከፈለ ያረጋ ያስተሳስርላቸዋል። እያጠነከረ ነው አላህ። አሁን ቱዘ ፖይንት ሊሄድ ነው። አሁንም ያ አዩሃ ነቢይ አንተ መልእክተኛ ሆ ያላቸው ነው። ሐስቡከ አላህ አላህ በቂ ነው። አላህ መመኪያህ ነው።

ቁርአን በዚህ አይነት ሲኩዌንስ ከሄደ ከባድ ነገር ሊናገር ማላልኳቸው፣ ቀጠል አደረገ። ያ ዮሐን ነቢይ እያለ አንተ መልእክተኛ ሆይ حرض المؤمنين على القتال ፔሬድ አለቀው። አላበዙትም። ሲኩዌንስውን አላሰጋቸው። ከቀደም ጀምሮ እስከ ቀደም ጀምሮ ተከተላቸው ሰዎች ፈርስ ሁለቴ ሲስተካከል አላየን። ሁለቴ ፈረሰ ሁለቴ ተስተካከለ። መጀመሪያ ስምምነት ተደረገ፣ አፈረሱት። እሽቷቸው ከእንደገና ከተስማሙ ተስማማ አፈረሱት። ቀጠሉበት ማለት ነው። ከእንደገናም ቀጠለ ነው ወይ ይሪዱ አይخدعوا كفإن حسبك الله هو الذي <سؤال> أيدك بنصره አሁንም ተስማምተው ስምምነት ትሬን ያሉት አልፈረሰም። አሁንም ሊያፈርሱት ይሞክራሉ። አላህ በቂ ነው አላቸው። ነገር ግን እንደ አሁኑ ጸጥ ብለን አናልፋቸውም ማለት

ምክንያቱም እነዛ የማይረዱ የማይገነዘቡ ህዝቦች ናቸውና፣ አሁን አይምሯቸው አልሰራ ያላቸው ሰዎች ዋው። ሱረቱ ለአንፋል አንቀስ ስልሳ አምስት ላይ አላህ ለጦርነት ተዘጋጁ ይላል። እረ ተው ነው የምትሏቸው፣ እንደዚህ ሲሏቸው የምራችሁ ነው እንደዛ ነው የሚሰማችሁ። ተመልክታችሁታል፣ አይደለ እንዴት እንደመጣ ያ ጀማዓ ታሪኩ ልክ ማን ነው እንደዚህ ሲሆንባቸው ሞትኩባቸውና ስሞትባቸው በእንትን መቱኝ በእንትን ሲመቱኝ እንትን ሆንኩባቸው ይላል አይደለ የሆነ እንደዛ ቪዲዮ አይቻላል እና

ከእናንተ መካከል መቶዎች ካሉ ሳቢሩን ሰብር የሚያደርጉ የግልቡ ሚያተኝ መቶ ሰዎችን ያሸንፋሉ። እሺ አንዴ ሰላም ዓለይኩም ወራህመቱላሂ ወበረካቱ። አቡኪስ ከሚመጣ ላይክ ታብ አድርጎ ኮፒ ሊንክ አድርጎ እንግሊዘኛ ቋንቋ መማር የምትፈልጉ በውስጥ አውሩኝ። አንድ ጎበዝ ወንድማችን ያስተምራልና የቴሌግራም ሊንክ ኦር ስልክ ቁጥር ላኩልኝ። እና ደግሞ ታብ እንደ በቅድሙ አንድ ሚሊዮን እናስገባው ከቻላችሁ ስለዚህ ከዛ መቶ ታጋሾች ካሉ ሁለት መቶ አንድ ሺህ ካለ ደግሞ ሁለት ሺህ የምታሸንፉበትን አይነት መንገድ አዘጋጅተንላቸዋል አ እዚህ ጋር በጣም የሚገርም ክማ አለ። እሱ ሌላ ጊዜ እነግራቸዋለሁ። ሲያን አስገባት ቪዲዮ ለቃለች መሰለኝ ከዛ አጠቃላይ አላህ ስብሃነ ወተዓላ እንዴት መሆን እንዳለበት አካሄዳችን ምን መሆን እንዳለበት ስለ ጦርነቱ አጠቃላይ ያስቀመጠውን ሀሳብ አስቀመጠና ሱብሃነ አላህ እስልምና በጣም በጣም የየዋሆች ኃይማኖት ነው፣ ማለት የጅሮች ሳይሆን የየዋሆች ጅሮች የጅሮች ሃይማኖት አይደል ዊ ኖው ሞር... ማድረግ ባለብን ሰዓት ምን ማድረግ እንዳለብን ሃይማኖታችን ያስተምረናል። ግን በጣም የዋህ ሃይማኖት ነው። ፈርሷል። ሶስተኛ ጊዜ ፈርሶም ተዋጉ አላላቸውም። ተዘጋጁ፣ አነሳሳቸው፣ ለማንኛውም እንዲዘጋጁ አድርጋቸው። አይከፋም፣ መዘጋጀቱ አይከፋም። ከዛ ቀጠል አደረገና አንቀጽ ሰባ ላይ እስቲንቀራውና ከዛ ደግሞ በአሁኑ አይነት መንገድ እንቀጥልበታለን ማለት ነው።

በበሮቻችሁ ተዋጉ። ያ ጀማዓ፣ ሙእሚኖችን ሙስሊሞችን እርዱ። እነማንን? በየሀገራችሁ በየከተማዎቻችሁ፣ በተለይ ኢትዮጵያ ያለች ሰዎች እንት በጣም ተላልቅ ዑለማዎች አሉ ወይስ የሚጠጡት ያለ ያላገኙ ዑለማዎች፣ እነዚህ ሀገራቶች እርዷቸው ዑለማዎች ተቀምጠው ሌላ ስራቸውን ትተው አላህና መልእክተኛውን ብቻ እናስተምራለን ብለው የሚሄዱ ዑለማዎች አሉ፣ በየመስጅዱ ያሉ ትላልቅ ዑለማዎች፣ እነዚህን አካላቶች እርዱ። ወላሂ ሃዳ ጂሃድ ትግል ነው። ወጃሃዱ በአምዋሊህም፣ በብሮቻቸው ወአንፉሲህም፣ በነፍሶቻቸው ፊሰቢሊላህ፣ በአላህ መንገድ ላይ ወለዚነ አወው ወነሰሩ፣ እነዚያ ያገዙ ሰዎች የተሰደዱ ያስጠጉ፣ አዎ እየተሰደዱ ሰዎች

ለአላህ ብለውም ሀገር ሳይለቁ የወጡ ዱንያ ያሸነፈባቸው ሰዎች እነሱን ገና ሂጅራ ሳያደርጉ ለአላህ ብለው መውጣትን ሳይለምዱ ምን አታድርጓቸው አለ እርዳታ የሚባል እነሱ ጋር የለም አሉ እሺ አሁን ወደዚህ ላይ ፍላምጣው መራራ የሆነ አንድ ሀቅ ልንገራችሁ አንተ አለምን ያለብን ፖይንት፣ በጣም የምታወቅ ያለበት ፖይንት፣ መራራው ሐቅ በዚህ ዘመን ጂሃድ እና ሂጅራ የሚባል ነገር የለም ብለን እራሳችን ልናታል እንፈልጋለን። ሂጅራ እኮ ማለት አላህ የማይመለከትበት ቦታ አላህን ለማምለክ የማይመችህን ቦታ ጥለ ወደሚመቸው ቦታ ሂድ ነው። እኛስ በተቃራኒ ነው። አላህ የሚመለክበት ቦታ አለ ግን የማይመለክበት ቦታ ደና ቢዝነስ ስላለ ወደዛ እንሄዳለን። አላህ ያገራለን። ብቻ ጂሃድ ሲባል በብሮቻችሁ ታገሉ፣ በቀለሞቻችሁ ታገሉ። ብዕሮቻችሁ እስልምናን እየሰበኩ መታገል፣ ብራችሁን ለሙስሊሞች እየረዳችሁ መታገል። እርዷችሁ? ዑለማዎችን እርዱ። ዳዕዋ ላይ የሚሰማሩትን እርዱ። በዛ ላይ ደግሞ ሁሌ አነሳዋለሁ ብዬ እንተነላለሁ። ዛሬ ምናንሳ በየጎዳና ላይ አጀማ፣ በየጎዳና ላይ ዳዕዋ የሚያደርጉ ወንድሞች አሉ። ከንፅፅራዊ ግንኙነት ያለው ያልተገናኘው ወንድሞች አሉ። እነዚህን ወንድሞች እባካችሁ በውስጥ እየገባችሁ ምን ያስፈልጋቸዋል? ዱዐ አድርጉላቸው። ምንም አ ዱዐ አድርጓቸው፣ አድርጉላቸው። ያው ስለሚታወቁ ነው። አካውንታቸው የሚታወቃል፣ የሚሰሩት የሚታወቃል። እንደዚህ አይነት ነገራቶችን አጠናክሩ። ሀዛ ጂሃድ፣ ትግል ማለት ይሄ ነው፣ ሌላ ነገር አይደለም። እስካሁን ባየነው በተመለከትነው ነው መሰረት አላህን እና መልእክተኛውን ከሶስት ጊዜ በላይ ይክዳሉ። እነዚህ ሰዎች እየካዱ ነው። በዚህ ሰው ምክንያት አላህ ስብሓነሁ ወተዓላ ምን አይነት ነገር ሊያጋጥማቸው እንደሚችል እየነገራቸው ነው። ከዛ ደግሞ ቀጥታ ይመጣና ሱረቱል በራ አያት ተውባ ምዕራፍ አንድ ላይ አላህ ተቆጥቷል። እንደ ተመለከታችሁት እነዚህ ሰዎች መልእክተኛውን ምእመናኖችን አስከፍተዋል። ቃል ተጋባ አለ። እንደውም እኔ ነኝ መሀል ገብቼ ማፈርሷል፣ ፈርሷል። ከዚህ በኋላ አጠቃላይ ሱረቱል በራ ጦርነት ጋር የተገናኘ ነገር። አረ ይህንን አንቀጽ አምጥቶ አንድ ሰው ሙስሊሞች ግደሉ ይላል። ሞክሩት ነው ማለት ነው። እስቲ ግቡና እስልምና ግደሉ ይላል በሉንና፣ ሞክሩት። ሌስ ቼክት ምንድነው ማነው? ነው ግደሉ የሚለውን የሚለውን እንመለከትበታለን ማለት ነው። ስለዚህ የተወደዳችሁ ወገንታት ወንድም እህታት በሙሉ እነሆ የሰው ልጅ ራት ሊበላ ይገባዋልና ራት ሊበላ ሊሄድ ነው። ቀጣይ ኢንሻ አላህ እስሮት ተውባ ላይ ሙሽሪኮችን ባገኛቸዋቸው ቦታ ግደሏቸው የተባለውን ቦታ እንዲሁም ክርስቲያኖችን እና አይሁዶችን ግደሏቸው የተባለበትን ቦታ እውን ቁርአኑ ሊናገር ሊያስተላልፍ የፈለገው መልእክት ያ ነው ወይ የሚለውን እንመለከታለን ማለት ነው አንድ ሚሊዮን ሳይገባ አልወጣም ይያሉ ግን ስለዚህ በቃ ኒው ሚውስ ላድርግላችሁና እ ፏ ብሉ እንብላ ባይዘው በጣም የወረደ እንትን እኮ ነው እንዳ እንዳታረጉሽ አሁን አንዳንዱ አስተው እንብላ ምናምን ይልና ስትበሉ ምናምን እንደ ሌላ ነገር ለቀልድ የተናገርኩትን ነገር አመረሩትን ናን ይላል። ማለት እንደዚህ አይነት ነገር አለ። እረ በሉ በሉ፣ አሰላሙ አለይኩም።